በዲሊቨሪ ሰርቪስ እንግዲህ ከተማችንን ቀጥ አድርጎ የያዘው ሞተር ነው። እርስዎም ለዲሊቨሪ ሰርቪስ እና ለተለያየ አገልግሎት ሞተር የሚፈልጉ ከሆነ ዛሬ የተገኘሁት ዶዳይ ነው። በዶዳይ የሚገኙ የኤሌክትሪክ ሞተር አይነቶች፣ ዋጋቸው እንዲሁ ወደ እናንተ እያደረስኩኝ ቆይታ አደርጋለሁ። እኔ ሰኒ ነኝ፣ ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ፣ አብራችን ቆይ ሰላም እንደት ናችሁ? ሰላም ሰላም አለን ይመስገን። እንግዲህ ብቅ ያልኩት አሁን ላይ በደንብ ሞተር ከተማችን ላይ እየተፈለገ ነው ይመስለኛል። ዶዳይ ደግሞ ኤሌክትሪክ ሞተር ነው ለደንበኞቹ እያቀረበ ያለው። ኤሌክትሪክ ደግሞ በጣም አሁን ተመራጭ እየሆነ ስለመጣ እሱም ለተመልካቾች ለማድረስ ነው ለእናንተ ብቅ ያልኩት። ራስን ከማስታወቅ ጀምርልእ እኔ ዮናስ እባላለሁ። አሁን ያላችሁ የጎፋ ሾሩማችን ላይ ነው የዚህ የጎፋ ሾሩም ሴልስ ማናጀር ነኝ። እሷ ደግሞ አዜብ ትባላለች፣ የከረንት የጎፋ ሾርምስ የ- ሰራተኛችን ናት። እስቲ መጀመሪያ ስለ ዶዳይ ነገረኝ። ዶዳይ ምንድን ነው የሚሰራው? በተወሰነ ባክግራውንድ ለቀ ዶዳይ ማለት የጃፓኒዝ ካምፓኒ ነው። ዶዳይ ራሱ የሚለው ስሙ ራሱ የጃፓን ወርድ ነው። ፋውንዴሽን እንደማለት ነው፣ ዊች ሚንስ መሰረት እንደማለት ነው በአማርኛ ፋውንዴሽን የሚልበት እሱን የተጠቀምንበት መጀመሪያው ጎሉ ምክንያቱም አዲስ አበባ ላይ በተለይ ኢትዮጵያ ላይ በዚህ በኤሌክትሪክ በኢሞቢሊቲ ላይ ፋውንዴሽን ወይ መሰረት ሆኖ ማለት ስለምንፈልግ ነው። ምናልባት ደግሞ በኢዚ የሆነ ግን ከባድ የሚባል ነገር ከባድ፣ ግን ለመረዳት ቀላል የሆነ ሚሽን ይዘን የተነሳ ነው። ይሄ ኢሞቢሊቲን በተለይ አርበን አፍሪካዎች ላይ አክሰሰብል ለማድረግ ነው ሚሽናችን ማለት ነው። እነዚህን ፕላኖች ሴቭ ለማድረግ በደንብ ጠጥረ እየሰራ ነው። እዚህ ነው የምትገጣጠሙት ሞተሮቹ ወይስ ዳይሬክት ከውጪ ነው ኢምፖርት የሚደረገው? የምትገጣጠሙ ከሆነ ምን ምን አይነት ሞተሮች ነው እናንተ ጋ እየገጣጠማቸው የምትገኙት? ኢምፖርት የሚደረጉ ከሆነ ምንምን አይነት ታይፕ ሞተሮች አሉ? ኦኬ በጣም አሪፍ። አሁን እኛ የምናስመጣቸው በሲኬዲ መልክ ነው፣ ኦልሞስት ኮምፕሊት ኖክ ዳውን በሆነ መልክ። በኋላ አሳያቸዋለሁ በምን መልክ እንደሚመጡ። በዛ መልክ ይመጡና እዚህ አዲስ አበባ ውስጥ ወደ ጋር መንታ አካባቢ ላይ አሴምብል ተደርገው ፉል ኢንስፔክሽን ተሰርቶላቸው ነው ለሽያጭ የሚቀርቡት ማለት ነው። ምናልባት አንድ ጊዜ የሚመቻችሁን ከሆነ ፋክተሪ ያለውን ነገር ማሳያችሁ እንችላለን ወደፊት ማለት ነው። ለሁን ላይ የምናቀርባቸው ሁለት አይነት የኤሌክትሪክ ስኩተር ሞዴሎች እና ምናልባት ሞዴሎችን በኋላ በዲቴልስ በስፋት እናያቸዋለን። መልካም እስኪ ወደ መዝበሮቹ ኒና በደንብ ታይፋቸውን ያሉት እናንተ ጋር ዋጋቸውን አክሰሪም እዚሁ መቀጣጠሚያው እዚሁ ስለሆነ እናንተ ጋር እንዳለ ነግረኛል። ና በደንብ እሱን ታብራራልኛለ። እዚህ ጋር ከሚታይ ጀምር ከለሩ በጣም ነው የሚያምረው። ይቻላል፣ ፉሊ ብላክ በሆነ ሞዴላችን ነው። ይሄኛው የኤችኤስ ሳብካ ሞዴላችን ነው። ኤችኤስ ይባላል ሞዴሉ። ምናልባት በአንድ ፉል ቻርጀር እስከ 150 ኪሎ ሜትር የሚሄደው ባይካችን ነው። ኦልሞስት፣ ትልቅ በኪሎ ሜትር ትልቅ የምንሸጠው ይሄኛው ሞተራችን ነው። ኦልሞች ሽያጭ ላይ ጀምረናል። በቡኪንግ መልክ ማለት ነው። ኦፊሻሊ ለከስተመሩ ዲሊቨር ማድረግ አልጀመርም። ባይኮችም ግን ቀደም ብለው ዲሊቨሪ ለሚያደርጉ ኦልሞስት ለሚያዙ ቡኪንግ ለሚያስይዙን በሀያ ሺህ ብር ዲስካውንት ጀምረናል ማለት ነው። ከረንትሊ ፕራይሳቸው እነዚህ ሶስት መቶ ሺ ብር ነው። ግን ኦልሞስት የሚቀጥለው ወር ላይ አሁን ጁላይ አይደለ ያለ ነው። ጁላይ ላይ ለሚገዙ ከስተመሮቻችን ነው ሶስት መቶ ሺ የምንሸጠው ቀደም ብሎ ግን ቡኪንግ ማድረግ ለሚፈልጉ ከስተመሮቻችን በ20 ሺህ ብር ዲስካውንት በ280 ሺህ ብር ነው ሽጥ ያለ የሚገኘው ማለት ነው። ይሄኛው ሞዴል ነው እንጂ ሌሎች ኦልሬዲ ዛሬ መጥተው ይዘው መሄድ የሚችላቸው ሞተር አይነቶች አሉ፣ ይችላሉ። ኦልሞስት ቀጣይኛው ሞዴል አሳይሻለሁ። እነሱ በፉል ቻርጅ እስከ 80 ኪሎ ሜትር የሚሄዱ ሞዴሎቻችን ናቸው። እነሱ ዛሬ መጥተው ዛሬ ገዝተው ዛሬ መውሰድ የሚችሉበት አማራጮች ነው። ለምን ለምን አገልግሎት የሚሆን ሞተር ነው ይሄኛው ከረንትሊ ፎከስ አድርገን እየሰራንባቸው ያሉት ከስተመሮች ሶስት ናቸው። የመጀመሪዎቹ ይሄ ጊግ ወርከሮች የሚባላሉ የራሳቸው ሰልፍ ኢምፕሎይድ ሆነው ከስተመሮች አሉ። አለ ለራሳቸው ገዝተውት ዲሊቨሪ ፐርፐስ ሊሆን ይችላል፣ መንቀሳቀሻቸው ሊሆን ይችላል፣ የተለያየ ጥቅሞችን ለራሳቸው የሚያውሉበት ሊሆን ይችላል። እነሱ የመጀመሪዎቹ ናቸው። ሁለተኞቹ ደግሞ የባንክ ሰራተኞች ተንቀሳቃሽ የትራንስፖርት ያስቸገራቸው፣ በነዳጅ ወጪ የተንከራተቱ ሰዎች ኦልሞስት ሙሉ ለሙሉ ኤሌክትሪኮችም ስለሆኑ እነዚህ ለነሱ ገዝተው ከቤት መስሪያ ቤት ከመስሪያ ቤት ቤት የሚመላለሱበት ነው። የሶስተኛዎቹ ደግሞ ፎከስ ያደረግንባቸው ከስተመሮቻችን ድርጅቶች ናቸው። የተለያዩ ድርጅቶች ያሉት ሰነዶችን ከአንድ ቢሮ ወደ ሌላ ቢሮ የማድረስ እንደዚህ አይነት ነገሮችን ፋሲሊቴት እንዲያደርጉበት ሞር ፎከስ አድርገን እየሰራንባቸው ያሉት እነዚህ ሶስቶች ላይ እዚህ ለእነዚህ ሁሉ አገልግሎት ይሆናል። ከፊት እስኪ ያለውን አጠቃቀም በተወሰነ አስረዳኝ። ኤሌክትሪክ ሞተር አሁን አሁን ነው እየተለመደ የመጣውና ምንድነው፣ ለየት ያለ ነገርስ ይዞልን የመጣው? ኦኬ፣ ይሄኛው ቅድም እንዳልኳቸው ይሄ አዲሱ ኤችኤስ ሞዴላችን መጀመሪያ ከነበሩት ኦልሞስት ተሻሽሎ የመጡት ብዙ ነገሮች አሉ። ከመሬት ከፍታቸው ጀምሮ አብዛኞቹ የኤሌክትሪክ ሞተሮች መጀመሪያ ኦልሞስት፣ የኤሌክትሪክ በተለይ ስኩተሮቹ በዚህ ሞዴል የሚመጡት ከመሬት ያላቸው ከፍታት ትንሽ ዝቅ ያለ ስለሆነ በተለይ ስፒድ ባምፕ ላይ ምናምን ነገር ላይ ይነካል የሚባል ብዙ ኮምፕሌንት ስለሰማን አስተካክለን የሚመጣ ነው። ስለዚህ እስከ 19 ሳንቲም ድረስ ከመሬት ከፍ ብሎ የመጡት ማለት ነው። በጣም አጠቃቀሙ ላይ እዚህ ጋር እንደሚታየኝ አሁን ፓርኪንግ ላይ ነው እንደሚያሳየው፣ እዚህ ጋር እንዲሁም ደግሞ የቻርጅ መጠኑንም ማየት ይችላሉ፣ እዚ ስክሪኑ ላይ የነዳጅም በተመሳሳይ እዚሁ ላይ ስክሪኑ ላይ ያለውን የሞተሩ ዲቴል ማየት ይችላሉ። ሌላ ለእኔ ያልታየኝ ኦኬ ቤዚካሊ እነዚህ እንደ ነዳጅ ሞተሮች ሳይሆን ሲምፕል ናቸው። በእግራችን የምንጠቀመው ነገር የለም፣ ሙሉ ለሙሉ በእጃችን ነው የምንጠቀመው። ከዚህ ጀምር ስታይ ይሄኛው የኋላ ፍሬን ሲሆን የኋላ ግርብ ፍሬን ሲሆን፣ እነዚህ ነው ደግሞ የፊት ለፊት ግሩብ ፍሬን ናቸው። ምናልባት እዚህ ጋር የምትሄጂበት ኪሎ ሜትር፣ ፓወር፣ ፍጥነት ታየናል፣ እዚህ ጋር እና እዚህ ጋር ደግሞ እስካሁን የሄድንበት ኪሎ ሜትር ነው። ሞተሩ ከበራ ምን ያህል ኪሎ ሜትር እንደተጓዘን ያሳየናል። ፕላስ ቻርጁም በጌጅም በቁጥርም ያሳየናል፣ እዚህ ጋር ማለት ነው። ኦልሞስት አሁን ኢምፕቲ ላይ ስለሆነ ነው። ቀጣይ ደግሞ እዚህ ጋር የሚያሳየን ደግሞ ማርሻቸው ነው። ማርሻቸውን ኦልሞስት ዊች ሚንስ የምንቆጣጠርበት ፍጥነቱን እንቆጣጠርበት ነው። በአንድ ስሜት የምንሄድበት ፍጥነት አለ እስከ ማክሲም የሚሰጥን ስፒድ አለ። ሁለት እያደረግን ስንሄድ ደግሞ የሚፈቅድልን ስፒድ አለ። ኦልሞስት ልክ እንደ መኪናዎች ማለት ነው። የምንሄድበትን ፍጥነት በማሽሎት ነው የምንቆጣጠረው ማለት ነው። በጣም ቆንጆ እንዳልከ የዲሊቨሪ ሰርቪስ ስለሆነ አሁን አሁን የዲሊቨሪ ሰርቪሶች እዚህ መቃመጫቸው ስር እቃም ለማስቀመጥ ምቹ ተደርገው ነው ዲዛይን የተደረጉት። እነዚህም በተመሳሳይ እንደዛ ነው። ትክክልሽ እዚህ ጋር ኦልሞስት የእነዚህ ዲዛይናቸው ይለያል። አንድ ወጥ ቦክስ ነው ያላቸው መቀመጫቸው ላይ። እነዛ ጋር ደግሞ ቪስሪ ላይት የሚባሉት ቀ 8 ኪሎ ሜትር የሚሄዱት አሁን ለሽ ሬዲዮን ውስጥ ላይ ሁለት ቦክስ እናደረግንላቸው በተጨማሪም ደግሞ እዚህ ጋር ስልሳ በስልሳ ቦክስ ማስቀመጫ እናደርግላቸዋለን። አሁን እነዚህ ሳምፕሎች ስለሆኑ ኦፊሻል ያደረግንላቸው የተለያዩ እቃዎች ማስቀመጥ ይችላሉ። ኦልሞስት ከውጭ ከሚያገኙ ቴምፕሬቸር ቀዝቀዝ ያለ ነገር ስለሚሆን እዚህ ጋር ያሉት ነገሮች መቆጣጠር ይችላሉ ማለት ነው። የሚበላሽም እቃ የሚኖር ነገር ከሆነ ሽታ የሚያመጡ እቃዎች ከሆነ እዚህ ጋር ቴምፕሬቸሩን ያዛርኩም ያቆይልን ማስቀመጫ ቦክስ አለን ማለት ነው። ቻርጀሯ ናት ያ ሶኬት ቻርጀር ውስጥ በማንኛውም የቤት ውስጥ ሶኬት ተክተው መጠቀም የችሉት ነው ወይስ ለብቻው ፓወር ይፈልጋል? ኦልሞስት አሪፍ ያደረጋችሁ በተለይ እነዚህ ስኩተሮች በማንኛውም በ220 ቮልት በሚቀበል የግድግዳ ሶኬት ላይ ቻርጀር መደረግ መቻላቸው ነው። ማንኛውም የቲቪ የሚነሳበት አላት ፍሪጅ የሚንቀሳቀስበት ቤት ሶኬት ላይ ቻርጀር ማድረግ ይቻላል። እነሱ አድቫንቴጃቸው ነው። ትልቁም እነዚህ 150 ኪሎ ሜትር ድረስ ለመሄድ ከአራት ሰዓት እስከ አምስት ሰዓት ያለውን ሰዓት ይወስዳሉ። እነዛ ኪሎ ሜትራቸው ደግሞ ቀነስ የሚሉት ደግሞ በዛ ልክ ቻርጅ የሚደረጉበት ሰዓት አብሮ እየቀነስ ነው የሚሆነው ማለት ነው። በፉል ቻርጅ ስንት ነበር ይሄዳል? እነዚህኞቹ በፉል ቻርጅ እስከ 150 ኪሎ ሜትር ድረስ ይንቀሳሉ ማለት ነው። ኦልሞስት 150 ስንል አብዛኞቹ ሪያሊቲ እና ኦልሞስት በመሬት ላይ የሚሄዱት እና የሚባሉት የተለያዩ ነገሮች ነው የሚሆኑት። ሞር የኛ አድቫንስ የሚያደርጋቸውእና ጥሩ የሚያደርጋቸው እዚህ ሀገር ላይ ለዚህ ሀገር መልካም ምድር ተመቻችተው መውጣታቸውእና ቴስት ተደርገው መውጣታቸው ነው። ቢፎር ዲሊቨር ከማድረግ እና ለከስተማሪች ከማስረከባቸው በፊት እነዚህ ነገሮች አሹር አርገ ነው የምናስረክባቸው ማለት ነው። በጣም ቆንጆ። ወደ ቀጣዩ ሞተር ኒድ ይሄንን ያው አሁን ላይ መተው ኦርደር ማድረግ ከፈለጉ በ280 ብር ማግኘት ይችላሉ። ሀያ ሺህ ብር ይመስለኛል ዲስካውንቱ። በመደበኛ ጊዜ ደግሞ ማርኬቱ ላይ ከወጣ በኋላ በ300 ሺህ ብር እነዚህ ሞተሮች መግዛት ይችላሉ ማለት ነው። ወደ ቀጣዩ ይሄኛው ደግሞ ሞዴሉ ምን ይባላል? ይሄ ቪስሪ ላይት የሚባለው ሞዴላችን ነው። ምናልባት ከመጣችሁም ከገዛችሁም ኢፌክቲቭ ሚዲየት መውሰድ የምችሉበት ሞተራችን ነው። እነዚህ ሞር ከነዛ የተሻለ ያደረጋቸው የቻርጅንግ ታይማቸውና ኦልሞስት ቻርጅ የምታደርጉበት ሰዓት ከነዛ እንደዛ አራት ሰዓት አምስት ሰዓት ሳይሆን በሁለት ሰዓት እስከ ሁለት ሰዓት ተኩል ባለ ውስጥ ፉል ቻርጅ አድርጋ እስከ 80 ኪሎ ሜትር መጓዝ መቻላቸው ነው ትልቁ አድቫንቴጃቸው። ኦልሞስት ሲስተማቸው ተመሳሳይ ነው። ላይ ላይ የምታገኙ ተመሳሳይ ነው። ፓርኪንግ አለው ቅድም እንዳየ ነው የሚሄዱበት የኪሎ ሜትር ፍጥነት አለ እና ቻርጅም በጌዥም በቁጥር ይነግረናል ማለት ነው። እና ከበራ ሞተሩ ከበራ የሄድንበትን ኪሎ ሜትር ይነግረናል ማለት ነው። ኦልሞስት ሁሉም የኤሌክትሪክ ስኩተሮች እኛ ጋር ያሉት ለአጠቃቀም ቀላል ናቸው። ኦልሞስት ሳይክል መንዳት የሚችሉ ከስተመሮቻችን እነዚህም በቀላሉ ሀንድል ማድረግ ይችላሉ። ባላንስ መቻል ብቻ ስትነግረኝ እንግዲህ ቀላል ነው። ያው መንገዱ ላይ እንዴት እንደሚሆን ባላቅም፣ እዚህ ጋር ያለውን ዲቴል ስትነግረኝ ለመጠቀም በጣም ቀላል ተደርጎ ነው የተሰሩት ይመስለኛል። ትክክል። ኦልሞስት በተለይ ሳይክል መንዳት የሚችሉ ማንኛውም ወጣቶች ወደ ስራ መግባት የፈለጉ ዲሊቨሪ ስራ መግባት የፈለጉ ማንኛውም ወጣቶች ሳይክልን በስርዓት ማሽከርከር የሚችሉ፣ እነዚህም በቀላሉ ማሽከርከርና አንድል ማድረግ ይችላሉ ማለት ነው። እነዚህም ቅድም እንዳልኩ እዚህ ላይ ፈንክሽን የሚያደርግ በተመሳሳይ መልኩ ነው። የግራው ሁሌ የኋላውን ፍሬን ሲዝልን፣ የቀኙ ደግሞ የፊትለፊቱ ጎማ ነው የሚዝልን። ማርሾቹ ተመሳሳይ ሲሆኑ የሚቆጣጠሩት ፍጥነት ይሆናል ማለት ነው። በአንደኛ ማርሽ የምንሄድበትን ፍጥነት ይነግረናል። ሁለት ሶስት እያለ የምንሄድበትን ፍጥነት ይቆጣጠርልና ማለት ነው። በተጨማሪ እነዚህ በተጨማሪ እነዚህ አድቫንስ የሚያደርጋቸው በሞተሮቹ የምናስነሳበት አማራጮችን ነው። በሶስት መልኩ የሞተሮቹ ማስነሳት የሚችልበት አማራጮች አሉ። የሪሞት፣ የቁልፍ እና የኤንኤፍሲ ካርድ የሚባል ነገር አለው። ካርዱን ዲስፕሌ ላይ ብቻ አነካክተሽ ማስነሳት የሚችልበት አማራጮች አሉ። በጣም ሞደርን ተደርጎ የተሰራ ሞተር ይመስለኛል ይሄኛው። ከፍታው ስ የዚህኛው ምን ያህል ነው? ተመሳሳይ ናቸው እነዚህ እስከ አስራ ሰባት ሳንቲም ድረስ ይሆናሉ። ትንሽ ብቻ እነዛ ሞር አድቫንስ ተሻሽለው የመጡ ስለሆኑ ነው። እነዛ የ25 ሞዴሎች ናቸው። እነዚህ ከረንትሊ ደግሞ የ24 ሞዴሎቻችን ናቸው። ኦልሞስት በሁለት ኢንች ምናምን እነሱ የመሬት ከፍታቸው ማለት ነው። ፉል ቻርጅ ለማድረግ ምን ያህል ይወስዳል? እነዚህ ከሁለት እስከ ሁለት ተኩል ባለ ውስጥ ከዛ ኪሎ ሜትር ድረስ ይላሉ ማለት ነው። ለስራ ጥሩ ይመስለኛል። እነዚህ ተመራጭ ይመስሉኛል። ያው እንዳልከኝም አቀዝቅዞ ነገሮችን መያዝ የፈልጉ ከሆኑ እዚሁ ቦክስ አለው። ከቅድሞ ትንሽ መለስ ትላለች፣ ግን በቃ ሁሉንም ነገር እዚህ ጋር ክትታድርገው ይዞ መሄድ ይችላሉ። ተጨማሪ ቦክስ ማስቀመጫ ደግሞ ከኋላ ኦልሬዲ ተገጥሞለታል። ስለዚህ ለዲሊቨሪ ሰርቪስ በጣም ምቹ ተደርገው ነው የተሰራው። ዋጋው ምን ያህል ነው የዚህኛውስ? አሁን ከረንት እነዚህን እየሸጥናችሁ በሁለት መቶ ሀያ ሺህ ነው። እነዚህ ሞር የተሻለ የሚያደርጋቸው በተለይ ዲሊቨሪ ሰርቪስ ላይ የሚሰሩ ልጆች ለሻይ ሰዓት ብሬክ በሚያገኙበት ሰዓት በሁለት በሁለት ተኩል ሰዓት ብቻ ቅድም እንዳልኩሽ በማንኛውም ቻርጀር ማድረጊያ ሶኬት ላይ ከሰኩት በኋላ ተመልሰው እስከ 80 ኪሎ ሜትር ድረስ መሄዳ ቻላቸው ነው። ቻርጅን ታይማቸው እነዚህ አጭር መሆኑ ትልቁ አድቫንቴጃቸው ነው። እነዚህ ማለት ነው። ቅድም እንዳልኩሽ ደግሞ እነዚህ ቦክሳቸው ሁለት መሆኑ እነዚህ አብዛኞቹ እንደዚህ የሚደረጉት በተለየኛ ሞዴሎች በከስተመር ሪኮመንዴሽን ነው፣ እንደዚህ የሚቀየሩት አንድ ወጥ ቦክስ ከሚሆን አንዳንድ ጊዜ ፈሳሽ ነገር እና ደረቅ ያል ነገር ልትይ ትቻለች። እነሱን ሰፓሬስ ማድረግ ስለምፈለግን ና እሱ ነገር ላይ ፎከስ ማድረግ ስለፈለግና በተጨማሪ በተጫማሪ ልክ እናንችም እንዳልሽም እነዚህ ይሄ የካርጎ ቦክሶቹ በኋላ 60 በ60 ማሰራትና እስከ 150 ኪሎ ግራም ድረስ መጫኖችን በታማለችላችሁ ማለት ነው። በጣም ጥሩ። እነዚህ ሞተሮች ከእናንተ ከገዙ በኋላ ዋስትና ሳላቸው ወይ? አዎ፣ ኦልሞስት አሁን የዋስትና ፕላስም ደግሞ የፍሪ ሰርቪስ አገልግሎት እንሰጣለን። የአንድ ዓመት ዋስትና ፕላስ የስድስት ወር ፍሪ ሰርቪስ። ምናልባት ባይካቸውን ቼክ አድርገውት ከመጡ በኋላ ምናልባት መንገድ ላይ በስምንት አስተንክሽን ላይ አድርግላቸው ይችላል። የተለያዩ ነገሮች ሊቀየርላቸው ይችላል። ፍሬን ሸራ፣ የፍሬን ዘይት ምናምን ነገር እነዚህ መቀየር ከፈለጉ መጥተው በዚህ ስድስት ወር ውስጥ ከገዙ ጀምሮ በስድስት ወር ባለ ጊዜ ውስጥ መጥተው በነፃ ቼካፕ ማስደረግ ይችላሉ ማለት ነው። በጣም አሁን ላይ እየሰማሁት ባለውት መረጃ የሞተር ታርጋ እየተሰጠ አይደለም። እናንተ ያው እዚህ ፊልድ ላይ እንደመሆናችሁ መረጃው ካለ በምን መልኩ ታርጋ አውጥተው ከእናንተ ሞተሮችን ገዝተው ወደ ስራ መግባት ይችላሉ? ኦኬ አሁን ከረንትሊ ግለሰቦችን ብቻ ድርጅቶችን ሳቆጠር ከ450 በላይ ታርጋዎችን የለጠፉ የዱዳይ ሞተሮች አሉ አዲስ አበባ ውስጥ እሱም በአሶሲሽን ፎርም አድርገን በዛ አሶሲሽን ውስጥ ታርጋውን መውሰድ እንዲችሉ ፋሲሊቴት እያደረግንላቸው ነው የምንገኘው፣ ለተለያዩ ኢንዲቪዥዋል ከስተመሮች ማለት ነው። ድርጅቶችንም ቢሆን እስከ ግማሽ መንገድ አሲስት የምናደርግበት መንገዶችን አመቻችተናል። ግለሰቦች ላይ ብቻ ግን ከ450 በላይ አሶሲሽኖችን ክሬት አድርገን ከዛ ውስጥ የተቀበሉ ግለሰቦች አሉ። ምናልባት ልክ ይሄ የፕሌት የታርጋው ነገር ልክ እንደጀመረ እስከ 250 የሚደርሱ ከስተመሮቻችን እንደውም ለታርጋ ያወጡትን ሙሉ ክፍያ ሪቨርስ አድርገናቸው ከፍለናቸዋል ማለት ነው። በጣም ጥሩ። ስለዚህ እናንተ ጋር ብቅ ካሉ መፍትሄውም አለ ማለት ነው፣ መፍትሄውም አብረን ይዘን ነው የምንጠብቃቸው ማለት ነው። እንደ ነገር ከሜንቴናንስም እናንተ ጋር አለ። እንደዚሁም ደግሞ ለእነዚህ ሁሉ ስፔሮች ከፈለጉ እዚሁ እናንተ ጋር ማግኘት ይችላሉ። ከፍለቲ ደግሞ በርካታ አይነት ስፔሮች ይታዩኛል። እስቲ ምን ምን አይነት ስፔሮች አሉ የሚለውን በተወሰነ እነሱ እናሳይና እናጠቃል። ኦኬ ወደ እዛ ሚ እነዚህ እንግዲህ ሙሉ የሞተርባይኩ ፓርቶች ናቸው ወይስ እነዚህ የምታያቸው እዛ ጋር ስኬሌቶን ጨምሮ የምናያቸው ሙሉ ለሙሉ የአንድ ሞተሮቹ ተፈታተው እነዚህ የምታገኛቸው ከዛ ፍሬም ተጨምረን ማለት ነው። ማንኛውም ዓይነት የስፔር አገልግሎት በተለይ ከዶዳይ ለገዙ ከስተምሮቻችን የስፔር እጥረት እንደማይኖር ለማሳየት ዲስፕሌ ለማድረግ የተጠቀምንበት ነገር ነው። ከባትሪ ጀምሮ እስከ ትንሽየ ፍሬን ሸራ ድረስ የምናሳይበት መንገድ ነው ያለን። ጎማዎች አሉ፣ ፍሬንሸራዎች ሸራዎች አሉ። ባትሪያቸውንም ጨምሮ እስከ ባትሪ ፕሮቴክሽናቸውን ጀምሮ አሁን ነው እንደ ስፔር ፓርት ድረስ እያቀረብን ያለ ነው ማለት ነው። ዶክተ ለባትሪ ከተነሳ የባትሪ ቆይቶ ምን ያህል ነው? የሞተር ባይክ ያው ሊቲየም የሚባሉት ባትሪ አይነት ነው የሚጠቀመው አሁን ከረንትሊ። በተለይ አብዛኞቹ ካር ካምፓኒዎች አሉ ኤሌክትሪክ ካር ካምፓኒዎች። ቢዋይዲ ልጠቅሽ ትችላለሽ፣ ቴስላ ልጠቅሽ ትችላለሽ። አብዛኞቹ የሚጠቀሙት የሊቲየም አዮን ባትሪ አይነት ነው። ታይፑን ነው ኦልሞስት ከአራት ዓመት እስከ ስድስት ዓመት የአገልግሎት ዘመን አላቸው። ሊቲየም አዮን የሚባሉ ባትሪዎች ሜጀር አድቫንቴጅ አላቸው ከሌሎች ባትሪዎች አሁን ማርኬት ላይ ካሉት። ቻርጆችን ስቶር ሲያደርጉ ወይም ሲያጠራቅሙ ከሌሎቹም ፈጠን ይላሉ እና ሲያወጡም አንድ ወጥ ባትሪ መሆናቸው አድቫንቴጅ ያላቸው ጉልበት ይኖራቸዋል። አንድ ወጥ መሆናቸው ምክንያት ማለት ነው ስቶርም ሲያደርጉ ሳያስወጡም የተሻለ ነው። ማርኬት ላይ ካሉት ባትሪዎች ስናነጻጽራቸው ማለት ነው። በተጨማሪም ይሄ ባትሪን ድሬኔጅ የሚባለውን ነገር ሞር እነዚህ ላይ ኢፌክቲቭ ነው። ምናልባት ቻርጃችንን፣ ስልካችንን ሊሆን ይችላል የተለያዩ ባይኮችን ቻርጅ ካደረግን በኋላ ሳንጠቀማቸው በራሳቸው የሚቀንሱበት ጊዜ አለ አይደለም? እንደሱ ነገሮችን ይሄ ሊቴም የሚባለው ባትሪን በራሱ ይዞ ማስቆየት አቅም አላቸው ማለት እንደ ባትሪ ቅያሬ ነው። የሚያሳስበው ሰው ኤሌክትሪክ መኪናም ሆነ ሞተር ከገዛ በኋላ ዋጋው ግን ስንት ነው? ባትሪ አሁን ማርኬት ላይ ኦልሞስት ምንሸጣቸው ከ50 እስከ 60 ሺህ ባለው ዋጋ ውስጥ ነው። እነዚህ የሊቲየም ባትሪ እየሸጥ ስድስት ዓመት ተገልግለውበት ማለት ነው። በጣም ፌር ፕራይስ ነው። በተለይ አሁን ከረንት ላይ የባይካዎችንም እንደዚህ ዋጋቸውን ከፍ ያደረገባቸው አንደኛው ትልቁ መንገድ ባስያቸው ያው የሚያገለግሉት ያገልግሎት ዘመን አለ። በተጨማሪም ደግሞ የሚሰጡት ጥቅም ኦልሞስት ከእስከ 6 ዓመት ጥቅም ሰጥተው 50 በጣም ፌር ኮስት መስለኛ የነዳጅ ጭማሪ አንጻር ማለት ነው ከላይ እንደሚታየኝ የሞተሩን ማንኛውንም ፓርት የሚፈልጉ ከሆነ እንደነገርከኝ ከዶዳይ ለገዟቸው ሞተሮች ፈጽሞ ያስቡም ለሌላ ሞተሮች ይሆናሉ ወይስ ለዶዳይ ብቻ ነው የሚሆኑት እነዚህ ከረንትሊ አሁን ስፔር ፓርት እየሸጥን ያለ ነው በተለይ ነጋዴዎች ገብተው የተለያዩ የዋጋ መወደድ ነገር እንዳይከሰቱ እየሸጥን ያለ ነው የዶዳይን ባይክ ኦን ላደረጉ ከስተመሮቻችን ብቻ ነው የሌሎች ይሆናሉ ወይ ኤሌክትሪክ ባይኮች ኦልሞስት ሊሆኑ ይችላሉ ግን ከረንትሊ ፌክቲቭ አይደሉም እየሸጥንላቸው ስላሉና እናልሆፕ መስጠቱም አስፈላጊ አይደለም በተጨማሪም እነዚህን በዚህ መልክ ነው ቅድም እንዳልኩሽ አሴምብል የሚደረጉት እዚህ ውስጥ ነው ስልሽ፣ እዚህ ኢትዮጵያ ውስጥ ነው ስልሽ። በዚህ መልክ ነው ተበትኖ ነው ይመጡና እንደዚህ ፉሊ ባይክ ሆነው ቅድም እንዳይሻቸው ፉሊ ባይክ ሆኖ ነው ወደ ከስተመሮች የሚቀርቡት ማለት ነው። እነዚህ ከመውጣታቸው በፊት የተለያየ የኢንስፔክሽን የኳሊቲ ሼክ ተደርገው ነው በጣም ብዙ የአዳማ መንገድ ላይ ተሞክረው፣ ውሃ ውስጥ ቼክ ተደርገው፣ ዳገት ላይ መውጣታቸው ቴስት ተደርጎ ነው ለቅድም እንዳልኩሽ ለኢትዮጵያ መልካም ምድር አመቺ እንዲሆኑ ተደርገው ነው ወደ ገበያ የሚወጡት ማለት ነው። መልካም እንግዲህ ያሉትን የሞተር አማራጮች አየን። በቅርቡ ወደ ገበያ የምታወጡትን በ280 ሺህ ብር፣ እንደዚሁም ደግሞ አሁን ላይ ገበያ ላይ ያለ በተመሳሳይ በ280 ሺህ ብር እናንተ ጋር መጥተው የኤሌክትሪክ ሞተሮችን ለዴሊቨሪ ሰርቪስ ለተለያየ አገልግሎት እንደነገርከኝ ተፈለጉ መውሰድ ይችላሉ። እነዚህ ሞተሮችን ፈልጉ ሆነ የት ያገኟቸዋል? አድራሻችን አስቀምጥ። በተጨማሪ አንድ ነገር ልበልና ምናልባት ዋጋቸው 280 ሺና 220 ሺህ የሚሸጡት ሁለት ባይኮች ነው። ከረንት ሊያሉን ምናልባት የማይክሮፋይናንስ የድጋፍ ማይክሮፋይናንስ አዘጋጅተን ነው የምንጠብቀው። አቅማቸው ሙሉ ከፍሎ መውሰድ ለማይችሉ ከስተምሮቻችን ማለት ነው ሀፋፍ ግማሽ ግማሽ ማለት ነው ከማይክሮፋይናንስ ጋር አመቻችተንላቸዋል የብድር አማራጮች። በተጨማሪ ቅድም እንዳልሽው አዲስ አበባ ውስጥ ሁለት ብራንች አለን። ከጎፋ ገብርኤል ጀምሮ መገናኛ ቀም ከማራቶን ንጻጣ ጠቃ ኒኮለስ ፕላዛ የሚባለው ላይ ታገኙናላችሁ። ጎፋ ገብርኤል ደግሞ ከአደባባይ ከጎፋ ገብርኤል ወደ 50 ሜትር ወደ መምራት በሚወስደው መንገድ ላይ ገባ እንዳላችሁ ታገኙናላችሁ ማለት ነው። መልካም። የማይክሮ ፋይናንሱን ደግሞ ጥሩ አማራጭ ይመስለኛል ወደ ስራ ለመግባት እጃቸው ላይ ትንሽ ሳንቲም ካጠራቸው። ወደ ማይክሮፋይናንሱ በማመቻቸት ቀጥታ ወደ ስራ መግባት ይችላሉ። እነዚህ ሞተሮች ገዝተው መልካም የስራ ዘመን ቢሆንላቸው ምኞቴ ነው። እናንተም መልካም ገበያ ይሆንላችሁ። ጊዜ ስለሰጠኝ ከልብ ነው የማመሰግነው። መልካም